ቀልቡ ነው ያለውስ አሁንስ ቢሆን ማለት ነው እና እንዴት በልጁ እናት በሁብዬ ሊጨክንስ ቻለ? ለምንድን ነው ሄዳለው ሄዳለው የሚለው? ሁብዬስ ወደ ቤተሰቧ የመሄዱ ጥፋት ነው ትላላችሁ? እኔ ጥፋት ነው አለልም። ለጊዜው ራሷን ታረጋጋለች፣ ግን ያው ቤተሰብ እስከ ዘላለም ላይችል ይችላል። እና ልጅም ስላለ በአሁን ሰዓት የኑሮ ሁኔታ የታወቀም ስለሆነ ያው ሰዎች ስለሆን እንሰለቻለን ብዬ አስባለሁ። ናሂ ግን ወደ ራስክ ተረጋግተክ። እውነቴን ነው እንደዚህ ሚስትክ እያለቀሰች የሄድክበት መንገድ ራሱ አይቀናክም ማለት ነው። እና የሴትም ባ ደግሞ ጥሩ አይደለም። ውብዬ በጣም ጥሩ የትዳር አጋር አጋርክናት ማለት ነው። ምን እንደነካክ ብቻ አንተ አይታወቅም። ብቻ ፈጣሪ ሰላሙን ትዳራችሁን ይመልስላችሁ ነው የምለው። ሰላም ተነስጥልኝ፣ እንዴት አላችሁ የቴጂ ኢትዮጵያ ቤተሰቦች? ሰላማችሁ ይብዛ፣ ለቤት አዲስ ይሆናችሁ። ሰብስክራይብ አድርጉ ነባሮች በቀለት መታሽ ስለምታበረታትኝ ከልባ አመሰግናለሁ። ፈጣሪ አክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ፈጣሪ ጠብቃችሁ ይጠብቀን እያልኩኝ እንግዲህ ሰሞንኛ አነጋጋሪ የሆነው የጥንዶቹ የናሂና የሁብዬ ጉዳይ ብዙ ቪዲዮ እንግዲህ እኔም ሰርቻለሁ፣ ብዙዎቹም እየሰሩ እነሱም እየለቀቁ ይገኛሉ። ትናንት እንግዲህ በጣም የሚያሳዝን ቪዲዮ ሰርታለች ሄለን ማለት ነው። እሱ ምንድን ነው ያው ናሂ ቢለመንም እግሩ ላይ ቢወደቅም አሻፈረኝ፣ መሄድ አለብኝ፣ ምንም እዚህ የለኝም። ጭራሽ ሁብዬ የእሱን ሕይወት እንዳመሰቃቀለችው በአንቺ ምክንያት ነው እንዲህ የሆንኩት እያላት ሰምታችኋል። የራሱን ጥፋት ወደ ሁብዬ እየጨመረ ነበረ ማለት ነው። እና እያዞረ ነበር እያዞረ ነበረ። እኔ ሁብዬ ጥፋት አለባት ብዬ የምለው ያው ሄዶ አበባ ይዞ የሄደ ቀን ይቅርታ ቢላት እንቢ ያለችው ነገር ላይ እሱን ያው ልረጋጋ ብላ ምናልባት እንደ ጥፋት ልቆጥረው እችላለሁ። ሌላ ግን ውብዬ ምንም ያጠፋችሁ ነገር የለም ሁሉም ነገር ትክክል ናት ማለት ነው። ለምን ብላችሁ ብትሉ እኔም በራሴ ቦታ ብሆን ይሄንን ነው የማደርገው ማለት ነው። ባላችሁ የትዳር አጋራችሁ የልጃችሁ አባት ድጋሚ ሁለተኛ ልጅ እንግዲህ መምጣት መንደርደር ላይ ያለ በሆዳችሁ ተሸክማችሁ ያላችሁ ሌላ ሴትን የራሳችሁን ችግር ሳይፈታ የሌላ ሴትን ችግር ለመፍታት አብሶ ታማችሁ ራሳችሁን ስታችሁ ሆስፒታል ገብታችሁ ከዛች ጋር እጅ ለእጅ ተያይዘው ቢመጣ የኔም ውሳኔ ይሄ ነው ማለት ነው። ሁብዬ ወሰነችውን ነው የምወስነው እና ምንም ጥርጥር የለውም። እንግዲህ ናሂ ፍሬም እግሩ ላይ ወድቀው በሚለምኑት ውብዬም እንደዛ እያለቀሰች ተው ይሄ ትዳራችን የውሸት ነበር እንዴ እያለች ስትለው፣ የውሸት አልነበረም አንቺ ነሽ እያስመሰልሽ የነበርሽው፣ ለዚህ ወቴ ምስቅልቅልላለው ደግሞ በአንቺ ምክንያት ነው ብሏል ማለት ነው። ምንድን ነው ምክንያቱ? ውብዬ ያለችውን አንድ በአንድ ሰምታችኋል። በቃ ይች ልጅ ከራስክ ላይ አግላት ከአንተ ጋር እንድትሆን አልፈልግም፣ ላያት አልፈልግም ብላ በምትለውም ሰዓት ነው አይደል እንዴ። ምን አረገችሽ? ለምንድ ነው የምትጠያት? ለምንድ ነው እሷ ላይ ጥላቻ ያለሽ? እንግዲህ የእሷን ስም ሁብዬ ትጠራች ማለት እኔ እንጃ ነ ደም ስሩ ሁሉ ነው የሚቀያየረው ልጁ ማለት ነው። እና የሆነ መንፈስ ነው መቶ እሱን እኔንጃ። ናሂ አይመስለኝም በዛን ሰዓት ናር ሁብዬ ናርሊን ስም ተጠራች ናሂ ራሱ አይመስላችሁ እንዴት እንደሚያደርገው አይታችኋል። ለማንኛውም እንግዲህ ሁብዬም ያን ዕለት ማታ ቪዲዮ ሰራች፣ ኩቻ መጥቶ አይታችኋል፣ ቪዲዮ ላይ ማለት ነው። ሁብዬ በቃኝ አሁን ደክሞኛል፣ ደክሞኛል ከዚህ ከእንግዲህ ተስፋ የማረገው ነገር የለም፣ ከዚህ ውጪ አልችልም ብላለች እና እንግዲህ የራሷን ውሳኔ ወሰነች። በጣም ነበር ስታለቅስ ዳጊ ወይም ኩቻ እያለቀሰ አብራት የነበረው ማለት ነው እና በጣም ተጨንቆ፣ በጣም ነው የሚገርመው። እሱ ልጅ እውነት የትንሽ ትልቅ ነው ማለት ነው እና በቃ አስተሳሰቡ ለየት ይላል። ዳጌ ናሂ ወንድም ማለት ነው። ሆኖም እንግዲህ ትናንትና ውብዬ ልብሷን ይዛ ልጇን ይዛ ወንዱንም ነገር እርግፍ አድርጋለትታ ቤቴ ነው ቤቴ ነው እያለ እንግዲህ አኔ ከናርዲ ጋር አብረውም ሲመጡ ሲጎርር የነበረው ከቤቴት ነው ሞጣው እያለ ሲል የነበረበትን ቤት ጥላለት ወታለች ማለት ነው። እንግዲህ ተፈለገ ብቻውን ይኖርበት፣ ታልፈለገ ልጅቷን አግብቶ ይኖርበት የፈለገውን ሰው ይኸው ንብረቱ ትችለት፣ ወጥቻለሁ፣ ቁልፍ ለጎረቤት ሰጥቻለሁ ብላለች። መቼም ስለባሰባት ብቸኝነት ስለጨነቃት እንግዲህ አስቡት እዛ ጋር ያለችውን ንግግር ማለት ነው። እና እኔ ልጅ አየኝ አላየኝ እያልኩኝ እዚህ ጋ ደግሞ ልጃችን የሚያቀው ሰው የለም፣ መጀመሪያ የሚያቀው አንተና እህትክን ነው ያየው የሚያቀውም ብላለች። አስባችሁታል? ይሄ ልጅ ሌላ ቦታ ህጻኑ ሄዶ እዛ ክፍለ ሀገር ይለምዳል አይለምድም፣ ባህሪውም ይቀየራል፣ አየሩም ይቀየራል፣ ሊታመምም ይችላል ሰበዚህ ላይ ነፍሰ ጡርናት ቤተሰብን በመሀል ሊሰለች ይችላል። ስለዚህ ምንም ቢሆን ቤታችሁ ነው ብትፈሱበት፣ ብታሩበት፣ ብሸኑበት፣ ብታጸዱት፣ ባታጸዱት ወታ አይናገርም ማለት ነው እና ምንም ቤተሰብ ላይ ብትቀመጡም የማይሰለቸው አንድ ፈጣሪና የራሳችሁ ተከራይታችሁም ሆነ የራሳችሁም ጎጆ ሆነ የምትኖሩበት ነው። ይሄ ግል አስተያየት ነው ማለት ነው። እና በሽ ቀብጫለሽ ብትሄድ ቤተሰብ የምትሉ ያው የሁሉም ቤተሰብ አንድ አይነት ስላልሆነ ነው። ባይዘዌ አንድ አይነት አይደሉም ማለት ነው። እና የሁሉም የተለያየ ባህሪ ስላለው እኔ ያው የተሰማኝን ስሜት መናገር ስለምወድ ነው። ሶሪ፣ ለማንኛውም ይቅርታ ማለት ነው። ምን ለማለት ፈልጌ ነው? እንግዲህ የሆዴ ውስጥ ወረደ አልወረደ እያልኩ እየተሳቀኩ። አዎ ይሄ በትክክል ማለት ነው ምን እንደሚመጣ ምን እንደሚከሰትባት እውነት ፈጣሪ ጠብቋት ነው እንጂ ግፊት ቢዛትስ፣ በጣም የተጨነቀች ነው። አንድ ወር አንድ ወር ሙሉ ማለት ነው። እኛ እንግዲህ መጀመሪያ ላይ ፕራንክ ነው እያልን ነበር ያው ድራማ እየሰሩ እንግዲህ ዩቱብ እንደዛ ታልሆንም ያላችሁ የለም ባይዘወይ የውሸት ነገር ስለሚወድ ማለት ነው። እና በቃ እንደዛ ነው የምናስበው እንጂ እውነት ተጣልቷል አንልም ማለት ነው። ልባችን ያው መቶ በመቶ አያምነውም አያምነውም እንደዚህ አይነት ያው አላደም ጭም ልቅልቅ ያለ ነገር ስትሰሩ ነው ሰውም ለማየት የሚጓጓ ጥሩ ነገር በምትሰሩ ጊዜ ሰው አያይም በዛ በዛም ነው እንግዲህ ብለን ስናስብ የነበረው ነገሩ ግን ድምልቅልቅ ያለ ነው እንግዲህ ናሂ ትናንትና ተመልሶ ምንድን ያለው ተጸጽቻለሁ በቃኝ ውብዬን እኮ አስቀይሜታለሁ እንዴት ነው አሁን የምክሳት ውብዬን መካስ አለብኝ ስትሄድ ለምን ዝም አላችኋት ብሎ እንደውም ልዑልና ሄሉን ነበር ሲጮህባቸው የነበረው ማለት ነው። እና ልዑልም ታዲያ እኔ ምን ላድርግ፣ አንተ ከእሷ ጋራ ስታየኝ ትደነፋለክ ብሎታል። አዎ በጣም ነው የሚናደደው ከእሷ ጋር ሲያየው ማለት ነው። እና ያው እሱ ግን እንደምንም ብለው ቤት ቆልፈው ለጎረቤት አደራ ብለው ናሂን ሊያረጋጉ መጥተዋል። ከልብክ ተሆነ የምትጸጸተው ለአንዴና ለመጨረሻ ቤተሰብ ጋር ደግሞ ተሄደች ነገሮች ይበላሻሉ ብላለች፣ ሄሉም ማለት ነው። ልጁ ግን ትናንትናም እንግዲህ ፓስፖርት ታህል እያለ ነበር ሲጮህ የነበረው እንጂ ለትዳሩ በፍጹም ሲጮህ አላየነው። እንግዲህ ሁብዬ ልትሄድ ነው ከተባለ በኋላ ትንሽ ያየሁበት የመደናገጥ አብሶ፣ በአባል ሚዛ ልትሄድ ነው ሲባል የልጁ ሁኔታ አሳስቦታል ማለት ነው። ያው አይቶትም ስለማያቅ ናፍቆታል። እዛ ተሄደ ደግሞ ጭራሽ አይመጣም ብሎ አስቧል። ስለዚህ እዛ ጋር ደንግጧል። በቃ ጽቻለሁ ትዳሬን ነው የምፈልገው ሰላሜን ነው የምፈልገው ሰላሜን ሁሉንም ነገር ትቸዋለው እያለ ነበረ። እንዴት ነው ምክሳት ልቧን ሰብሬዋለው ብሏል ማለት ነው። እንግዲህ ከልቡ ተሆነ ያው እንግዲህ ሰላም ፈጥረክ ጥፋትክን ሁሉ ማመን ነው። አንተ እኮ አሁን ጥፋትክን እያመንክ አይደለም በቃ ምንም አላጠፋሁም መልካም ነው የሰራሁት ብሏል። እንግዲህ ትናንትና በደግነቴ በጣም እየተጎዳሁ ነው ብዙ ጊዜ ብሎ እየተጸጸተ እያለቀሰ አይተናል ማለት ነው። እና አንዳንዴ ለሰዎች መልካም ስታደረጉ፣ ያው መልካምነትን የሚከፍለው ፈጣሪ ስለሆነ እጎዳላችሁ ማለት ነው ለማንኛውም